የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢን መቆጣጠራቸውና የወረዳ አስተዳዳሪን ማቁሰላቸው ተገለጸ። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኝ ቢልኩን የተባለ አካባቢን መቆጣጠራቸውንና የላሪ ወረዳ ዋና አስተዳዳሪን ማቁሰላቸውን ምንጮች ለሚዲያ ተናገሩ። ታጣቂዎቹ ተቆጣጥሯታል የተባለው አካባቢ ነዋሪዎች ወደ ሌላ ከተማ እንደሸሹም ተገልጿል። ኢትዮጵያ ጎረቤት ሀገር ደቡብ ሱዳንን ከምታጎራበታቸው ክልሎች አንዱ በሆነው ጋምቤላ ታጣቂዎች ጥቃት መፈጸም የጀመሩት ከትናንት በስቲያ ረቡዕ ሚያዝያ 22 2017 24 ዓ ም ጀምሮ እንደሆነ አንድ የላሪ ወረዳ ኃላፊ ለሚዲያ ተናግሯል። እንደ ኃላፊው ገለጻ የኢትዮጵያን ድንበር አቋርጦ የገቡት ከደቡብ ሱዳን መንግስት ሀገሮች ጋር ግጭት ውስጥ ያሉት የሱዳን ሕዝቦች ነጻነት እንቅስቃሴ ወይም ተቃዋሚ ታጣቂዎች ናቸው። ታጣቂዎቹ የገቡት የኒውዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓጋግ ቀበሌ እንደሆነ ምንጩን ገልጸዋል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉት ታጣቂዎቹ ድንበሩን አቋርጦ የገቡት ተኩስ ከፈትባቸው ሸሽቶ እንደሆነም ተናግሯል። ታጣቂዎቹ የራሳቸውን ድንበር ዘለው ወደ እኛ ድንበር ነው የገቡት። እስከ ትናንት ሐሙስ ድረስ ያገኝነው ነው መረጃ በእኛ ድንበር ውስጥ ነው ያሉት። የኢትዮጵያ ባንዲራ ጭምር ነው የወሰዱት ብለዋል። ታጣቂዎቹ እስከ ትናንት ድረስ እየገቡ እንደሆነ መረጃ እንዳላቸው አክሏል ኃላፊው። ታጣቂዎቹ ድንበሩን አቋርጦ ከገቡ በኋላ በነዋሪዎች ላይ ተኩስ መክፈታቸውንና ቤቶችን ማቃጠላቸውን ተናግሯል። የታጣቂዎቹን እንቅስቃሴ ተከትሎ ህዝቡን ለማረጋገ መረጋጋትንና ድንበሩን ለመመልከት ወደ አካባቢ የተጓዙት የላሬ ወረዳ ዋና አስተዳዳሪ አቶ ቶክ ሞንግ በተከፈተባቸው ጥቃት እንደቆሰሉ ምንጩ ገልጸዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃም የወረዳ ዋና አስተዳዳሪ ትናንት ሐሙስ ሚያዝያ 23 2017 ዓ ም ተኩስ እንደተከፈተባቸውና በቀኝ እቅራቸው ታፋ ላይ ተመቶ መቁሰላቸውን አረጋግጧል። የወረዳ አስተዳዳሪን ጨምሮ የመንግስት አካላት በአካባቢው የተገኙት በደቡብ ሱዳን የተነሳው የእርስ በርስ ግጭት በድንበር አካባቢ በሚገኘው ፓጋ ቀበሌ ኩብሪ ቢልኩን ተብሎ ወደሚጠራው አካባቢ እየተዛመተ መሆኑን ለማጣራት እንደነበር ገልጸዋል። የወረዳው ዋና አስተዳዳሪው በጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል በሕክምና ላይ እንደሚገኙም የክልሉ ፖሊስ ኮሚሽን ባወጣው መግለጫ አመልክቷል። አቶ ተወቅ ሰውነታቸው ውስጥ የገባው ጥይት ባይወጣም በአሁን ሰዓት በጥሩ ሁኔታ ላይ እንደሚገኙ ሚዲያ ያነጋግራቸው የወረዳ ኃላፊ ገልጸዋል። ከወረዳው አስተዳዳሪ ውጭ ጥቃት የደረሰባቸው ሰዎች እንደሌሉ የሚናገሩት ኃላፊው የአካባቢ ታጣቂዎችና ፖሊስ የምላሽ ተኩስ ከመክፈት መቆጠባቸውን ጠቅሰዋል። በአካባቢ የነበሩ የጸጥታ ኃይሎች ተኩስ ቢከፍቱ ኖሮ ብዙ ጉዳት ይደርስ ነበር ሲሉ እርምጃ ያልተወሰደበትን ምክንያት አስረድተዋል። ኃላፊው እንደሚገልጹት ድንበሩን አቋርጦ የገቡት የደቡብ ሱዳን ታጣቂዎች አሁንም አካባቢውን እንደተቆጣጠሩ ናቸው። እንደ መረጃ ያገኘ ነው፣ እዚያ ብዙ ቤት ተቃጥሏል፣ በርካታ ህዝብ እየተፈናቀለ ነው ያለው ብለዋል። ከአካባቢው የሸሹ ነዋሪዎች ወደ ወረዳው ዋና ከተማ ኮርገንግ እየገቡ መሆኑንም አክሏል። ታጣቂዎቹ በፋጋ ቀበሌ ውስጥ የሚገኘውና የድንበር አካባቢ የሆነውን ቤልኩን የተባለ መንደር ሙሉ በሙሉ እንደተቆጣጠሩት ኃላፊው ተናግሯል። እንደ ምንጩ ገለጻ የታጣቂዎቹን እንቅስቃሴ ተከትለው የወረዳ አስተዳዳሪ ከክልሉ መንግሥት ድጋፍ እንዲደረግለት ጥሪ አቅርቧል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ ላይም የላሬ ወረዳ ፖሊስ ከዞኑና ከክልሉ ፖሊስ እንዲሁም ከሚመለከታቸው ፌዴራል የጸጥታ አካላት ጋር በመተባበር ሁኔታውን በቅርበት በማጣራት ላይ እንደሚገኝ መግለጹን ጠቅሰዋል። ዛሬ ሁለትም አርብ የክልሉና የዞኑ የመንግስት መንግስት የጸጥታና የብልጽግና ፓርቲ አመራሮች የተፈናቀሉ ሰዎችን ለመጎብኘት ወደ ኮርገንግ ከተማ መጓዛቸውን ምንጩ ተናግሯል። ሚዲያ በጉዳዩ ከጋምቤላ ክልል ሌሎች ባለስልጣናት ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። ሚኪነኝ ከሚኪታ ፕሪም ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኔ መረጃ አግኘት። ሰላም ቆዩልኝ።